የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች አገዛዝ ጦርና ሪፐብሊካን ጋርድ የተሳተፈበት ውጊያ መደረጉ ተሰምቷል። ጎንደርና ና ወሎ አካባቢዎች የተደረጉ ውጊያዎች የፋኑ ኃይሎች ድል አድርገናል ሲሉ አስታውቋል። በሌላ በኩል የብልጽግና አገዛዝ ማስረሻ ሰጤን በመጠቀም ከአፋድ ጋር ትራድርቁ ማለት ተከትሎ ጉዳዩ መነጋገር ያውኗል። አፋድም በጉዳዩ ላይ ምላሽ የሰጠ ሲሆን የአፍሪካ ህብረትና የጋድም ማብራሪያ መጠየቁም ተሰምቷል። አረበኛ ስረስማር ዳምጤ የበኩሉ የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ሲል አስታውቋል። በቀዳሚነት በዝርዝር እንመለከተዋለን የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ምክር ቤት አባላት አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የሰባት ዓመት ከሁለት ወር እስራት ተፈረደባቸው። አቶ ታዬ ደንዳ ተጨማሪ ሶስት ክሶችም ይጠብቋቸዋል ተብሏል። በዝርዝር ነው። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎች መለቃቸው ተሰምቷል። 13ቱ ግለሰቦች ታስሮ የነበሩት በአስቸጋሪ አኗኗር ማይ ስርወ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው ተብሏል። በዝርዝር እናየዋለን። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት መፈራረማቸው ዓለምን እያነጋገረ ነው። የሩዋንዳው ፕሬዚዳንት ፖል ካጋሜና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፍሌክስ ቲስኬዴም በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለ የሰላም ስምምነትና ሰፊ ቀጠና የምጣኔ ሀብት ውህደትን በትራምፕ ምክንያት ተፈራርመዋል። ፑቲን የዩክሬን ወታደሮች ዶንባስን እንዲለቁ ካልሆነ ሩሲያ በኃይል ለምትቆጣጠር አስጠነቀቁ። የሩሲያው ፕሬዚዳንት ቭላድሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ አለባቸው ያሉ ሲሆን ይህ ሳይፈጸም በዩክሬን ውስጥ የሚካሄድ ጦርነት ሊቆም አይችልም ሲሉም ተደምጠዋል። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህን ናይሎች ተሰማላችሁ፣ መልካም ቆይታ ይሆንላችሁ። በአማራ ክልል የተለያዩ አካባቢዎች የአገዛዙ ጦር ሪፐብሊካን ጋርድ የተሳተፈበት ውጊያ መደረጉ ተሰማ። በጎንደርና ወሎ አካባቢዎች በተደረጉ ውጊያዎች የፋኖ ኃይል ድል አድርገናል ሲሉ አስታውቀዋል። የብልጽግና አገዛዝ ማስረሻ ሰጤን በመጠቀም ከአፋህድ ጋር ተደራድርኩ ማለት ተከትሎም ጉዳዩ መነጋገሪያ ሆኗል። አፋህድ በጉዳዩ ላይ ምላሽ የሰጠ ሲሆን የአፍሪካ ሕብረትና ኢጋድም ማብራሪያ ጠይቋል። አርበኛ አስረስ ማረ ዳምጤ በኩሉ የአማራ የህልውና ትግል ማንም በኪስ ይዞት የሚዞር አጀንዳ አይደለም ሲል አስታውቋል። የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ሚሊክ ህዝብ ከአገዛዙ ጦር ሪፐብሊካን ጋርድ ጋር ተዋግቶ ድል መቀናጀቱን አስታውቋል። የሚሊክ ህዝብ ምስራቅ አማራ ኮር ሐውጃኖ ክፍለ ጦር ህዳር 25 2018 ዓ.ም ተመረተ ከጠዋት ጀምሮ እስከ ምሽት 12 ሰዓት ከሪፐብሊካን ጋርድ ጋር ባደረገው ከባድ ውጊያ ከሀምሳ በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ብሏል። የአገዛዝ ጦር ከራይ ያለ ማጣቀጥና ጥም ውጋ ከተማ ተነስቶ ወደ ፋኖ ኃይሎች በከባድ መሳሪያዎች ታግዞ ነው ውጊያ የከፈተው። ውጊያው ሙሉ ቀን ሲደረግ ውሏል ሲል ነው አፋቫ ሚሊክዝ ያስታወቀው። መሬት ላይ በፋኖ ኃይሎች የውጊያ የበላይነት የተወሰደበት የአገዛዝ ጦር ቆቦ ወረዳ ጮቢ በራ አካባቢ ሆኖ ወደ ባይባዋና ኩምቢ ቀረሳ መንደሮች የመድፍ ድብደባ በመፈጸም በንጹሃን ላይ ጉዳት አርሷል ተብሏል። በተያያዘም አፋቫ ሚሊክዝ ዞብል አምባ ክፍለ ጦር ቆቦ ከተማ ዙሪያ ከአገዛዝ ጦር ጋር ባድርገው ውጊያ በርካታ የአገዛዝ ወታደሮች መገደላቸው ታውቋል። ሰሜን ወሎ ዞን ቆቦ ከተማ ዙሪያ ካራኤላና አጣዋ ጋራ በተባሉ አካባቢዎች ወታደሮች ምሽግ ባድረገው የአገዛዝ ጦር ላይ በምሽት የገቡ የፋኖ ኃይሎች ናቸው። በርካታ ወታደሮች መግደላቸው የተሰማ የአማራ ፋኖ ብሔራዊ ኃይል ምኒሊክ ዝቆቦ ዙሪያ እየተደረገውን ውጊያ ውጤታማ ነበር ብሎታል። በተመሳሳይ ማዕከላዊ ጎንደር ዞን በለሳ ቀጠና ባጃ ከተማ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን ነው የፋኖ የመረጃ ምንጮች ለኢትዮኒስ ተናገሩት። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በውጊያው ባጃ ከተማን ተቆጣጥሯል ሲሉ አስታውቀዋል። በአካባቢው በነበረው ውጊያ ምክንያት አዲስ ዘመን በሚካኤል ደብር ወደ ባጃ ያለው ትራንስፖርት ተቋርጦ ውሏል። ለስምንት ሰዓት ያለማቋረጥ ቀጥሎ በኋለ ውጊያ ከ35 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ሲደርስባቸውም በፋኖ አባላት በኩልም ጉዳት ተመዝግቧል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። በዞኑ አለፋ ወረዳ በተደረገ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መድረሱም ተሰምቷል። የአገዛዝ ጦር ከተለያዩ አቅጣጫዎች ማለትም ከአለፋ ወረዳ፣ ሻውራና ጸደማርያም ጸደ ማርያም ከተማዎች፣ ከሰሜን አጭፈር ወረዳ ሊበን ከተማ፣ ከቋራ ወረዳ ደለጎ ከተማ ኃይሉን በማንቀሳቀስ ውጊያ ተኩስ ከከፈተው የአገዛዝ ጦር ጋር ከባድ ውጊያ መደረጉ ኖ ብሔራዊ ኃይል በላይ ዘለቀ ዛድዋ ክፍለ ጦር አረጋግጧል። በተመሳይ በምዕራብ ጎንደር ዞን መተማ ወረዳ ሽመልጋሪያ አዲስ አለም እና ደለሎ አካባቢ ዳር 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በተደረገ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት መድረሱን ተሰምቷል። በፋኖ ኃይሎች በኩል ስድስት ክፍለ ጦሮች በተሳተፉበት በዚህ ውጊያ የአገዛዝ ጦር ላይ ከባድ ኪሳራ አድርሰናል ሲሉ ነው የፋኖ ኃይሎች አስታወቁት። በሌላ በኩል በክልሉ የቀጠለው ጦርነት በተመለከተ በተደጋጋሚ እጅ ሰጡ ሲባል የሚደመጥላቸው የብልጽግና አገዛዝ በትላንትናው እለት ማስረሻ ሰጤን በመጠቀም ከአፋህድ ጋር ተደራደርኩ ማለት ተከትሎ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 በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሴኮንድ ካገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪዎችን ዘርዘር ያሉ ማብራሪዎችን ይዘን እንመጣለን። በአፋድ በኩል ስምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልእኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርነትና ከአባልነት የታገደ የተባረመውን ያስታውሱ አፋድ አገዛዙ ሰሞኑን በተለያዩ በሬ ወለድ ዜናዎች የሚፈራገጠው የፋኖ አንድነት ለማደናቀፍ ነው ሲል አስታውቋል። በአፍሪካ ህብረትና የጋራ አደራዳሪነት አቶ አረጋ ከበደና ማስረሻ ሰጤ የርድር ስምምነት ፈረሙ በሚል በአገዛዙ ሚዲያዎች ይፋ መደረጉ ተከትሎ በርካቶች የተነጋገሩበት ይገኛል። በተለይ ማስረሻ ሰጤ ከአፋድ በይፋ መታገዱ ከተሰማ ከሳምንት በኋላ የአፋድ ተወካይ ተብሎ ሲፈርም መታየቱ በራሱ በብልጽግና ደጋፊዎች ሳይቀር ሂደቱን ትችት አስተናግዷል። አቶ አረጋ ከበደና አቶ ተመስገን ጥሩን ለክሉ ህዝብ እፎይታ የሚሰጥ እምነት ሲሉ በገለጹት ደጋፊዎቻቸው ሳይቀርም እውነታውን ያላገናዘበ ተራ ፕሮፓጋንዳ መሆኑን በመግለጽ አጣጥለውታል። ይህ ዘገባ እስከተጠናከረበት ጊዜ ድረስ ማስረሻ ሰጤ ካረጋ ከበደ ጋር የተፈራረመበት ምን ያህል ሰው ይዞ ገብቶ እንደሆነና ስምምነቱ ምን እንደሆነ በግልጽ የታወቀ ነገር የለም። አፋህድ ዛሬ ባወጣው መግለጫ በጉዳዩ ላይ የአፍሪካ ህብረትና ኢጋድ ማብራሪያም ጠይቋል። ከጉዳዩ ጋር በተያያዘ አስተያየቱን በይፋ የማህበራዊ ሚዲያ ገጹ ያሰፈረው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ በኩሉም የአማራ የህልውና ትግል ማንም በኪሱ ይዞት የሚዞሩ አጀንዳ አይደለም ሲል አስታውቋል። የብልጽግና አገዛዝ የተሸነፈና ፖለቲካዊ የተምታታበት የሚያደርገው መላ ቅጡ የጠፋበት በህዝብ የተናቀ በዓለም ፊት ሞገስ ያጣ ነው ያለው አስረስ ማረ የአማራን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ ስላደ ደረግነው ነው ማንም በኪሱ ዞት የሚዞር አጀንዳ አይደለም ብሏል። የፋኖ እንቅስቃሴ ከመንደር ወጥቶ የቀጠናው ተጽዕኖ ፈጣሪ ኃይል መሆኑን የአማራ ፖለቲካ ዓለም በአንክሮ የሚያየው የቀጠና ኃይሎች የሚያስተባብሩም ኃላፊነትን መሸከም የሚችል የአመራር ቋት የፈጠረ ሆኗል ብሏል። የፋኖ አመራሩ አስረስ ማረ ዳምጤ የቀድሞ ሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባላቱ ታየ ደንደዓ ጥፋተኛ በተባሉበት ክስ የሰባት አመት ከሁለት ወር ስር ተፈረደባቸው። አቶ ታዬ ዛሬ አረብ ህዳር 26 2018 ዓ ም የቅጣት ውሳኔ የተላለፈባቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞታ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይት ጋር ተገኝተዋል በሚል ክስ ቀርቦባቸው ነበር የአቶ ታዬ ጠበቃ መስማት የነበረባቸው ሶስት የመከላከያ ምስክሮች ነበሩ፣ እነሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን ነገር ግን ቅሬታዎች አሉን ሲሉ ለቢቢሲ አፋን ኦሮምኛ ተናግረዋል። አቃቢ ሕግና ተከሳሹ አቶ ታዬ ድንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቢ ሕግ ሁሉም ምስክሮች አቅርቦ አስመስክሯል። አቶ ታዬ ፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታንት በጠባቂዎቻቸው ልቃቸውን በመጥቀስ የደህንነት ስጋር ስላሉባቸው መሳሪያ እንዲሰጧቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይስጠኝ የሚለውን ለጠቅላይ ሚኒስትር ጽሕፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዛም በወቅቱ የሰላም ሚኒስቴር ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱ አለም ደብዳቤ እንዲጽፍላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉት የጦር መሳሪያ እንዲታጠቁ ከስምምነት መረሳቸውን ተናግረዋል። በዚህም መሰረት በ2015 ዓ ም አንድ ክላሽ ጥይት ከያያዘ ሁለት ካዘና ጋር ከግለሰብ ተቀብለው መውሰዳቸውን ይህም ፈቃድ ሳይወጣለት ቁጥጥር ስር መዋላቸውን ተናግረዋል። ይህን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድን፣ የአዲስ አበባ ከንቲባ አዳነች አቤቤን፣ አምባሳደር ብናልፍ አንዱአለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን የመከላከያ ምስክሮቻቸው ማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዷለምና ኮሚሽነር መላኩ ፋንታ ብቻ ናቸው። ይላም ቢቢሲ የተከሳሽ ጠበቃቱ አበራ ንጉስ ቀሪዎቹ ሶስት የመከላከያ ምስክሮች አለምስክራቸውን ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራል በኩል ለማቅረብ ያደረገውን ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲደርሳቸው ሙከራ ተደርጎ ለማቅረብ አልቻሉም። ይህም የደንበኛን ራሱን የመከላከል ሕገ መንግስታዊ መብት ጎርቱታል ብለዋል። የተላለፈው ውሳኔ የደንበኛን መሰረታዊ ራስን የመከላከል መብት የጣሰ በመሆኑ ጥፋተኛ መባሉ እንቃወማለን፣ ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለበት ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉ አክለዋል። በውሳኔው ላይ ይግባኝ እንደሚጠይቁም ላይ ቢስ ተናግረዋል። አቃቤ ህግ ሶስት ተጨማሪ ክሶችን በአቶ ታየ ደንዳ ላይ ያቀረበ ሲሆን ይህንን ለማየትም ችሎት 218 2018 ዓ ም ቀጠሮ ሰጥቷል። ከአብይ አህመድና ከቡድናቸው እንዲሁም በግለሰብ ደረጃ ከሳቸው ጋር ፖለቲካዊ ትችቶችን በማቅረብና ለመግባባቶች በመፈጠር አቶ ታየ ደንዳ ለዚህ እስር ተዳርገዋል ብለው ብዙዎች ያምናሉ። የኤርትራ መንግስት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ ሰዎችን ለቀቀ። 13 ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይስርዋ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው ተብሏል። ከስር የተለቀቁ ሰዎች የነጋዴዎች የፖሊስ አባላት፣ እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ዓ ም ተለቀው ከቤታቸው ተቀላቅለዋል። የሻዕቢያ አገዛዝ ዜጎችን በማን አለብኝነት ሙሉ ለሙሉ ከፍርድ ቤት ውጭ የሚያስር ሲሆን ይህ ይኔ የሚባል የፍርድ ስርዓትንም በአገሪቱ ላይ አልተከለም። በማይስሯ ወታደራዊ እስር ቤት ታስሮ የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለኢቢሲ ትግረኛ እንደተናገሩት ጥቅምት 20 ዓ ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮርኔል ስሞን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክሎም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውሎ የነበረ ሲሆን የተወሰኑት ከአመታት ስር በኋላ ተለቀው ሀያዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞው የኦሎምፒክ ምስል ብስክሌተኛና ነጋዴ ዘራ ግብር ገብረ ህይወት እንዲሁም በንግድ ስራቸው ታዋቂ የሆኑት ተስፋ ለመንግስት አብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተ ማርያምና ማቴዎስ ሀብተ ማርያም የተባሉ ወንድማማቾች ይገኙ ተገኝበታል። በተጨማሪም ስድስት ነባር የኤርትራ ፖሊስ አባላት ሁለት አስርተ ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከእነዚህ መካከል የቅድሞ ወንጀል መከላከል ኃላፊ የወንጀል ምርመራ ፋይናንስ ና አስተዳደር እንዲሁም ደህንነት ኃላፊዎች፣ እንዲሁም ካፒቴን ና ሁለት ከፍተኛ የምርመራ ባለሙያዎች ይገኙበታል ብሏን ቢቢሲ። ከተለቀቁት መካከል የቅድሞ የሀገር ውስጥ ደህንነት ባለሙያዎች እንደሚገኙበት ቢቢሲ ኤርትራ ውስጥ ከሚገኙ ምንጮች አረጋግጫሉ ብሏል። ከዚህ ቀደም አምነስቲ ኢንተርናሽናል በአይዲ አቢያቶ ና በማይስ ማይስርዋ በሚባሉ እስር ቤቶች ውስጥ በአሰቃቂ ሁኔታ ያለበቂ ዋና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቆ ነበር። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። ብሏን ቢቢሲ አስራ ሶስቱ የተለቀቁት ሰዎች በአስራ ስምንት ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁም ተገልጿል። ማይስርዋ ወታደራዊ እስር ቤት ሰባ ስድስት ከኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅርቡ አምስት ትላልቅ ክፍሎችና ሀያ ኮንቴነሮች ተጨምረውለት ማስፋፊያ እንደተደረገለትም ቢቢሲ አረጋግጧል። ማይስሯ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ ዘጠኝ ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት የግለሰቦችን መለቀቅ በተመለከተ እስካሁን ድረስ ያለው ነገር የለም። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት ተፈራረሙ። የሩዋንዳው ፕሬዚዳንት ፖልካጋሚ ና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፍሌክሲ ቲስሴኬዲ በዋሽንግተን ዲሲ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለ የሰላም ስምምነትና ሰፊ ቀጠና የምጣኔ ሀብት ውህደት ውስጥ ማዕቀፍ ተፈራርመዋል። በተጨማሪም ዩናይትድ ስቴትስና ዲሞክራቲክ ኮንጎ የኢኮኖሚና የሀብት ደህንነትን ለማስቀጠልና የረጅም ጊዜ ልማትን ለሁለቱ ሀገራት ጥቅም ለማጎልበት የጋራ ፍላጎት እንዳላቸው ቃል በመግባታቸው የረጅም ስትራቴጂክ አጋርነት ስምምነት ተፈራርመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተገኙበት የተፈረመው ይህ ስምምነት የሰላም ስምምነቱን የዲሞክራት ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቺሴኬዲ እና የሩዋንዳው ፖል ካጋሜን አድንቀዋል። ዶናልድ ትራምፕ የሰላም ስምምነቱ ከተፈረመ በኋላ ለዓለም ለአፍሪካ ታላቅ ቀን ነው፣ እነዚህ ሁለት ሀገራት ሊኮሩ በሚገባ ብዙ ነገር አላቸው ብለዋል። ፕሬዚዳንት ካጋሜ በበኩላቸው ፕሬዚዳንት ትራምፕ ለማንም የማያዳሉ መሪ በማለት ሰላም ለማምጣት ያለውን እድል ወዲያውኑ ጠቀሙ ናቸው ብለዋል። ባለፈው አምስት ሰኔ ወር ላይ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መካከል ስምምነት ተፈርሞ እንደነበረ ቢቢሲ አስታውሷል። ነገር ግን ስምምነቱ ወዲያውኑ የፈረሰ ሲሆኑ ለዚህም ሁለቱ ሀገራት አንዳቸው ሌላኛቸውን ከሰዋል። ከስምምነቱ በፊት በማዕድን ሀብቶ የበለጸጉት የምስራቅ ኮንጎ በመንግስትና በሩዋንዳ ይደግፋል በሚባሉ አማጽ መካከል የሚካሄደው ውጊያ ተጠናክሮ ቀጥሎ ነበር። ትራምፕ ሀገራቸው ከሁለቱ ሀገራት ጋር ወሳኝ የሆኑ ማዕድናትን ለመጠቀም የሚያስችል አዳዲስ የእድል በሮችን የሚከፍት የተባለ ስምምነት መፈረሟንም በይፋ ተናግረዋል። ፑቲን የዩክሬን ወታደሮች ዶንባስን እንዲለቁ ካልሆነም ሩሲያ በኃይል እንደምትቆጣጠረው አስጠነቀቁ። የሩሲያ ፕሬዚዳንት ቭላድሚር ፑቲን የዩክሬን ወታደሮች ምስራቃዊ ዶንባስን መልቀቅ እንዳለባቸው በድጋሚ አስጠንቅቀዋል። ይህ ሳይፈጸም በዩክሬን ውስጥ የሚካሄድ ጦርነት ሊቆም እንደማይችልም ይፋ አድርገዋል። የዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይም በኃይል ነጻ እናወጣቸዋለን ሲሉ ለኢንዲያ ቱዴ ተናግረዋል። ሞስኮ 85 ሚሊዮን የሚሆነውን የዶንባስ ክልል ትቆጣጠራለች። ቢቢሲም የዩክሬን ፕሬዚዳንት ቮሎድሚር ዜሌንስኪ ግዛታቸውን መልቀቅ እንደማይቀበሉ ገልጸዋል። የፑቲን አስተያየት የተሰማው ፕሬዚዳንት ዶናልድ ትራምፕ የአሜሪካ የሰላም እቅድ ተራራሪዎች በሞስኮ ከተደረገ ውይይት በኋላ የሩሲያ መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቴቭ ዊትኮፍና የዩክሬን ልዑክ በፍሎሪዳ ለማገናኘት አቅደዋል። ማክሰኞ በክሬምሊን የተደረጉት ውይይቶች ጥሩ የሚባሉ እንደሆኑ የተናገሩት ትራምፕ ሁለቱ አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና እንደሆነም አክለዋል። የአሜሪካ የመጀመሪያ ሰላም እቅድ አሁን በዩክሬን ቁጥጥር ስር ያሉ የዶንባስ ቦታዎችን ጨምሮ ለፑቲን ማስረክብ ሀሳብ ቢቀርብበትም የዊትኮፍ ቡድን በሞስኮ አዲስ ሀሳብ ማቅረባቸው ታውቋል። ፑቲን በዴልሂ ከሚያደርጉት ይፋዊ ጎብኝት በፊት የኢንዲያ ቱዴይ ጋር በነበራቸው ቃለ ምልልስ ላይ በዊትኮፍና በጃሬድ ኩሽነር የቀረበውን አዲሱን እቅድ እንዳላዩ ተናግረዋል። ለዚህም ነው እያንዳንዱ ነጥብ መከለስ የነበረበት ለዚህም ረጅም ጊዜ ፈጅቷል ሲሉ ፕሬዚዳንት ተናግረዋል። ሞስኮ ከአንዳንድ የአሜሪካ ሀሳቦች ጋር እንደማትስማማም ተናግረዋል። አንዳንድ ጊዜ አዎ ስለዚህ ጉዳይ መወያየት እንችላለን ብንልም ግን ላንስማማበት እንችላለን ሲሉ ፑቲን ተናግረዋል። ነጥቦቹን ግን አልጠቀሱም። በሩሲያ ኃይሎች የተያዙት የዩክሬን ግዛቶች ዕጣ ፈንታና የዩክሬን የደህንነት ዋስትና ዋናዎቹ አከራካሪ ነጥቦች ሆነው ጦርነት ለማስቆምም ጊዜ የሚወስድ ሆነው ቀርቧል ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።